በስማ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አመን። ስንክሳድ ዘወረሃ ናያሴ 21 አንድ አምላክ በሆነ በአብ ወልዶ መንፈስ ቅዱስ ስም ናያሴ 21 በዚች ቀን አምላክን በስጋ የወለደች የሚቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና ለእግዚአብሔርም ምስጋና ይሆን የህይወትና የድህነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷም በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። በዚች ቀን ቅድስት ኄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሠራላት። መስኮቶቹንም ስምንት አደረገ። ቅጥሩንም በዙሪያ ዐሥራ ሁለት አደረገ። ማዕድንም ሰራላት፣ የወርቅና የብር የሆኑ ሳህኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት፤ የሚያገለግላትም ሶስት አገልጋዮችን በእርሷ ዘንድ አድርጎ ደጃፎችን በላይዋ ዘጋ። መመሪዋም በውጭ ሆኖ ያስተምራታል። እድዋም ሰባት ዓመት ሆናትና፣ ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጠ በአፏም የወይራ ቅጠል አለ፣ በማዕዱም ላይ አኖረችው። ሁለተኛም ንስር መጣ ከእርሱ ጋራ አክሊል አለ፣ በማዕዷ ላይም አኖረው። ደግሞም ቁራ መጣ ከእርሱ ጋራ ከይሲ አለ፣ በማዕዷ ላይም አኖረው። ደነገጠችም፣ ለምምሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ረግብ የእግዚአብሔር ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክልልም ለሰማዕታት የሚሰጥ ክብራቸው ነው። ዑራ የንጉሥ ምሳሌ ነው። ከይሲም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህ በኋላ የጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ፣ ከመንግስት ተላላቆች ለአንዱ ለአጋባሽ እኔ ይሻለሁ አላት። እርሷ ግን ከልቦናዬ እስተሚመካከር ሶስት ቀኖችን አባቴ ሆይ፣ ታክሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣውታቱ መሰውያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጥላት ዘንድ ለመነቻቸው። ነርሱ ምንም ምን ከቶ አልመለሱላት ከዚህ በኋላ አይኖቿን ወደ ሰማይ አቀንታ የክርስቲያን አምላክ ወይ ወደ ምትፈቅደው ምራኝ ብላ ጸለየች ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት እነሆ ነገ ከጳውሎስ ደከ መዛሙርት አንዱ ወደዚች ሀገር ይመጣል እርሱም የክርስትና ጥምቀትን ያጠምቅሻል በማግስቱም የሐዋርያ መጥቶ የክርስትና ጥምቀትን አጠመቃት በሦስተኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥቶ በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ ያደረጉባት ግን ምንም ምን ክፉ ነገር ከቶ አልደረሰባትም። ይህንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤቶቻቸው በጎረቤታቸው ያለ ንጉስም ዜናቸውን በሰማ ጊዜ ወደ ርሳቸው መጥቶ መንግስታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግስታቸውን ያዘ። ቅድስት ኄራኒንም ይዞ አሰቃያት። ከዚህም አንበሶችን፣ እባቦችን በላዩ አሰደደ። ምንም አልቀረቧትም። ሁለተኛም በመጋዝ መገዛት በአንገቷም ውስጥ ታላቅ ድንጋይ አስሮ ከባህር ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህ በኋላ እርሷን ያጠመቀ ሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥሯቸውም ሦስት መቶ ሆነ። ከዘመዶቹና ከሀገሩ ሰዎችም ብዙዎች ተጠመቁ። ከዚህ በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ኄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ጠላኒካ ወደሚባል ሀገር ወሰዳት። በዚያም ጽኑ ሥቃይን አሰቃያት። በበሬ አምሳል በተሠራ የነሐስ በርሜል ውስጥ ዘጋት። የክብር ባለቤት ጌታችንም ያን በሬ ሰብሮ ቅድስት ኄራኒን ያለ ጥፋት በጤና አወጣት። ከዚህ በኋላ ኑማሪያኖስ መቶ ብር ፈንታ ከዚህ በኋላ ኑማሪያኖስ ኑማርያኖስ ከዚህ በኋላ ኑማርያኖስ ሞቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ኄራኒን ዜና በሰማ ጊዜ ወደ እርሱ አቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋር ከሀገር ሰዎች ብዙ ወገኖች አመኑ፤ ቁጥራቸውም 31 ሺህ ሆነ። ከዚህ በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷን ግን አምላካዊት ኃይል ተሸከመቻት፣ ወደ ኤፌሶን ሀገርም አደረሳት። በዚያ ታላላቅ የሆኑ ድንቆች ታምራቶችን አደረገች። በፋርስ ነገሥታት በመቄዶንያ በኤላኒካና በቁስጥንጥንያ ነገሥታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊሉንም ተቀበለች። ለእግዚአብሔርም ምስጋና ይሆን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ነሐሴ 21 ቀን የሚከበረው ዓመታዊ የቅዱሳን በዓላት፣ ተዝካረ ፍልሰታ ለማርያም ድንግል ስድስተኛ ቀን ቅድስት ኄራኒ ሐዋርያዊት ሰማዕት፣ ብሩክት ንግሥተ ሳባ ልደቷ፣ ቅድስት ዕሌኒ ንግሥት ልደቷ። ወራይ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶራዊ፣ አባ መርትያኖስ ጻድቅ። ንግሥት አዘብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰሎሞን የሚበልጥ ከዚህ አለ። ማቴዎስ ወንጌል ምዕራፍ 12 ቁጥር 42። ጌታዬ ሆይ፣ ክብር ብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁልጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግሬ ጊዜ የማቀርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትባን መላእክት ብፁዓን፣ እናንተ ደናግል፣ እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበስብበትን የቆየ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።